ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫም ቤተሰብ ይሁኑ። ነባር ቤተሰቦች ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። አደይ ተወዳጁ ድራማ በክፍል ስልሳ አንድ ከች ብለዋል። እንግዲህ በክፍል ስልሳ አንድ በስተ መጨረሻም እንግዲህ እነ ዴቭ ይደርሱላታል ወይንም እነ በቀለ ይደርሱላታል ብለን አስበን ነበር። እኔ በፍጹም አባቷ ይይዛታል ብዬ አላሰብኩም ነበር ማለት ነው። አደይን ግን ደግሞ በስተመጨረሻ አባቷ ይዟታል። እንዲሁም ደግሞ ማግባት አለብሽ እያለ እያስገደዳት ይገኛል። አደይ በፍጹም ነፍሴ ትወጣለች እንጂ አላገባም ይህንን ሕይወትም ብዙ ጓደኞች የደገሙትን ሕይወት እኔ መድገም አልፈልግም በማለት እንግዲህ እየተከራከረች ትገኛለች። ዴብ እንዲሁም ደግሞ በቀለ ደርሰዋል። ከነ አደይ ቤት ከቤት ሲደርሱ ግን ምንም ነገር የለም። ምክንያቱም አደይን አባቷ እንዳያዛት ነው ያወቁት። ምክንያቱም እናትም እህትም እንዲሁም ደግሞ አሹም እጅግ በጣም ተጨንቀው ከበር ላይ ስለነበሩ ሞተች ወይ መሆኗ ነው በማለት እንደውም በድንጋጤ ሁላቸውም ግራ ገብቷቸው ነበር። ግን ደግሞ የአደይ እናት እናንተ ከመጣችሁማ ማ ልጄን ታመጡልኝ ያላችሁ ሶስት ጎረምሳ ሆናችሁ ከአባቷ ነጥቃችሁ ማምጣት አያቅታችሁም፣ በማለት እንግዲህ ሁሉን ነገር በእናንተ ትቻ አለው በማለት እንግዲህ እንደሚያመጡላት ተስፋ አድርገዋል ማለት ነው። በቀለም ችግር የለውም። በቃታስቤ እኔ ፈልጋት አለው እና መጣት አለው ጠብቂን በማለት እንግዲህ ከብርሃኔ ጋር ነበረች ከብርሃኔ ጋር እንዲሁም ወንዝ ቀር ወንዝ ወርዳ ነበር። ውሃ ቀድተው እንግዲህ ሲመለሱ የአደይ ሰዎች እንግዲህ በፊት ሊይዟት የነበሩ እሷንም እንግዲህ ሊዲያን ሲያንገራግሯት ነበረ፣ ግን ደግሞ አሹ መጥቶ አስጥሏቸዋል ማለት ነው። በነገራችን ላይ እና አደይ ላይ የሚደረገው ነገር እጅግ በጣም የከፋ ነው። ምክንያቱም እንግዲህ የብርሃኔን ጓደኛ ጓደኛ አይተናል እንግዲህ አግብታ እንደነበር እንዲሁም ደግሞ አስሮ ያለ ፍላጎቷ እንደዚያ እንደሚያስቀምጣት ማለት ነው። ሴት ልጅ ካገኘች እና በቃ ዝምብላ መኖር ትችላለች የሚለውን ነገር ወጪውን፣ ወይንም ደግሞ ሁሉን ነገር ከተቻለላት ዝምብላ እሱን እየተንከባከበች መኖር የሚቻላል የሚባል ጎጂ ባህል ነገር ነው መሰለኝ። ያንን ነገር ነው እንትን ያልኩኝ። ግን ደግሞ በዚህ ልክ ክፍል ሀገር ላይ ያለ እንዴ? እኔ አላየሁም፣ ግን በዚህ ልክ ይኖራል ብዬ አላስብም። ግን ያለ ፍላጎታቸው የሚዳሩ እንዳሉ እናውቃለን። ግን ደግሞ በዚህ ልክ ታስረው ቤት ውስጥ እስከሚቀመጡ ድረስ እኔ እንጃ አላውቅም ማለት ነው ግን ያው ወደ የቻናሌ ቤተሰቦች ይህንን እጣግን ግን እንግዲህ አደይ እንዳይደርስባት በማለት እንግዲህ የብርሃኔ ጓደኛ ስትናገር ነበር። እባክሽን በምችልው መጠኝ እህትሽን ከዚህ ውስጥ ልታወጫት ይገባል፣ እንደዚህ ማድረግ የለብሽም በማለት ይህን እያየሁ እኮ ነው፣ እኔም እንደዚህ የማላገባው እና ከእናቴ ጋር መኖር ራሱ ምን ብሎኝ እያለች እንዲሁም ያለማግባቷንና እንዲሁ መኖሩን እጅግ በጣም ስትወደው ነበረ። አሹም ደግሞ ሁሉም ወንድ እኮ አንድ አይደለም በማለት ሲናገር ነበር። እውነት ነው፣ እርግጥ ነው፣ ሁሉም ሰው አንድ ላይ ሆኖ ይችላል። ግን ደግሞ እስከዚህ ድረስ ግፍ እንደዚያ ነገሮች መፈጸም በጣም ከባድ ነው። ስለዚህ ያው እንግዲህ በቀጣይ ፓርት እውነቱን ለመናገር ያው በቀለ ወይም ደግሞ ንጉስ ያው ዲብም ስላሉ በእርግጠኝነት አደይ የአግብ የተባለችውን ሰው ላታገባ ትችላለች። እንዲሁም ደግሞ እነሱ ይዘዋት ይሄዳሉ። አደይም ለአባቷ መልሳለች፣ እኔ ነፍሴ ትወጣለች እንጂ ያልከኝን ነገር አላደርግም፣ እንደፈለክ አድርገኝ እንጂ በማለት እንግዲህ ተናግራለች። ሌለው ስለ ቤዝ ቤዛ ያው ከነ ፍቅር ቤት ወታለች ከፍቅር ጋር ተጣልተው ፍቅር ዣንጣዋን ወርውራ ማለት ነው ቦርሳዋን ወርውራ ውጭ ጥላላታለች እንዲሁም ደግሞ እንግዲህ እሷ የሄደችው ቀጥታ ወደ ኤላ ጋ ነው ወደ ኤላ ጋ በሄደችበት ሰዓት ለምለም እጅግ በጣም ነበር እየተናደደችው እንዴት ነው ከኔ ጋር የምትመጩ ሌላ መሄጃ አተሽ ነው ወይ በማለት እንግዲህ ብዙ ነገሮች ስትናገር ነበር ኤላም በቃ ተው አትጨቃጨቁ በማለት እንኳን መጣሽ በማለት እሱም ደግሞ እንግዲህ ተቀብሏታል። ግን ደግሞ ለምለም ካለች ጸባይሽን አሳምረሽ የምትቀመጭ ከሆነ ተቀመጭ፣ ሁሉን ነገር አሁን ላይ የምትወስነው ለምለም ነሽ በማለት እንግዲህ ወስኗል ማለት ነው ተናግሯል። ሌላው እንግዲህ ሁለታቸውም ሲጨቃጨቁን ነበረ። ምክንያቱም የአንቺ ውሸት ተመልሰሽ እንደገና ወደ ባርኪ የመጣሽበት ምክንያት ምንድን ነው? ባርኪ እናትሽ ጋያት ሄዶ ነበር ግን ደግሞ አላገኛትም። እንዲሁም ደውሎልሻል። ለምን ስልክ አታነሽም? ወንድምሽስ እውነት ታስሯል ወይንስ አልታሰረም? አሊያም ደግሞ ቤታችሁ እውነት በቀብድ ተይዟል ወይንስ ደግሞ አልተያዘም የሚለው ነገር፣ ይህ ነገር እርግጠኛ ነው ወይንስ ደግሞ ውሸት ነው? ሁሉን ነገር እናጠራለን ነበር ካንችና ከባርኮቴ አልፎ ነገሩ ወደ ኤላ ጋር ስለመጣ የግድ ማጣራት አለብኝ በማለት እንግዲህ መልሳላታለች። እና አሁን ላይ ቤዛ እጅግ በጣም እንግዲህ ግራ ተጋብታለች፣ ምክንያቱም ሴረዋ ሁሉ እየወጣባት ይገኛል። ሌላው እንግዲህ ናኦል ነው። ናኦል ወደ ውጭ አገር ልሄድ ነው ሊዱ አለች ወይ በማለት ከነ ፍቅር ቤት መጥቶ ነበር። ስለዚህ ጠይቋት ነበር እሱም እሷን ቸው ሊል እንደመጣ ና እንዲሁም ደግሞ ወደ ውጭ እንደሚሄድ እንግዲህ ለፍቅር ሲነግራት አይተናል ማለት ነው። ተገናኝተው ወይንም ደግሞ እንደዚህ ከአደጋም ተገናኝተው እቸው ብሏቸው ቢሄድ እጅግ በጣም ደስ ይል ነበር። ሳያገኛቸው እንግዲህ እሱም ወደ ውጭ ሌር ነው ማለት ነው። እና ውድ የቻናሌ ተከታታዮቼ ቤተሰቦቼ፣ የዛሬ ቪዲዮ ይንን ይመስላል። በክፍል ስልሳ ሁለት ፓርት ግን እነበቀለ እነዲብ አደይ ካለችበት አውጥተው በእርግጠኝነት ወደ አዲስ አበባ ይሄዳሉ የሚል ሀሳብ አለኝ። በያላችሁበት ሰላማችሁ ይብዛለኝ። መልካም ጊዜ ተመኘውላችሁ።